የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይ ትርሶችን እነሆ በአገው ህዝብ ላይ ለበርካታ አመታት የሚፈጸሙ ግፎችና በደሎች ከቀን ወደ ቀን እየተባባሱ መምጣታቸውን ከአገው ህዝብ ለአገው ሚዲያ የደረሰው መረጃ ያመላክታል በስፋት የምንቃኘው ጉዳይ ይሆናል የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል የህግ ታራሚዎች የህክምና አገልግሎት እያገኙ አይደለም ሲል አስታወቀም ይህንንም የምታደምጡት ጉዳይ ይሆናል ኤለን መስክ ከትራምፕ አስተዳደር መልቀቃቸውን አስታወቁ ወደ ባህር ማዶ ተጉዘን የምንቃኘው ጉዳይ ይሆናል ክቡራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን በአገው ህዝብ ላይ የሚደርሰው ግፍና በደል ከቀን ወደ ቀን ስልቱን እየቀያየረ ከፍተኛ የሆነ የሰብአዊ መብት ጥሰት ሙስናና መንግስታዊ ዘርፊያ እየተባባሰ መሆኑ ተገለጸም አገው ሚዲያ ግንቦት 20 ቀን 2017 ዓ ስለመሬት ስለ መሬት ወረራ መዘገቡን ተከትሎ ከአገዋ ዞንና ከዋግ ምራ ዞን በርካታ መረጃዎችን በውስጥ መስመር አድርሰውናል። ከእነዚህ በርካታ መረጃዎች መካከል ለዛሬ ዘገባችን ለአድማጮቻችን መረጃ እንዲሆናችሁ ጥቂቶችን ይዘን መተናል። በአገው ህዝብ ላይ ለበርካታ አመታት የሚፈጸሙ ግፎችና በደሎች ከቀን ወደ ቀን እየተባባሱ መምጣታቸውን ከአገው ህዝብ ለአገው ሚዲያ የደረሰው መረጃ ያመላክታል። በአዊ ብሔረሰብ አስተዳደር ውስጥ እጅግ በጣም ስልታዊ በሆነ መልኩ ቻግኒ ከተማ፣ አየው ጓጉሳ ወረዳ፣ ዚገም ወረዳ፣ ጃዊ ወረዳ እንዲሁም ዳንገላ ከተማ አስተዳደር ውስጥ ከፍ ፍተኛ የሆነ የሰብአዊ መብት ጥሰት፣ ሙስናና ማንነትን መሰረት ያደረገ ስርና ግድያ በአገው ህዝብ ላይ የተፈጸሙ መሆናቸውን ተገልጿል። በአገው ህዝብ ላይ በአመራር ደረጃ የሚፈጸመው ህገ ወጥነት እንዲሁም ሙስናና ዘርፊያ የአገው ብሔረሰብ ዞኖች መለያ ሆነዋል ተብሏል። ቻግኒ ከተማ አስተዳደር በሙስና በመሬት ወረራና በሰብአዊ መጥሰቶች ቀዳሚ መሆኑን ከቻግኒ ከተማ ለአገው ሚዲያ የተላከው መረጃ ያመላክታል። የአዊ ዞን አመራር በአሁኑ ጊዜ ያየሁ ጓጉሳ ወረዳ፣ ዚገም ወረዳና ጃዊ ወረዳ ላይ ከፍተኛ የሆነ ህገ ወጥ የመሬት ወረራ እያካሄደ መሆኑን የደረሰው መረጃ ያመላክታል። በጓንጓ ወረዳ ደግሞ የአዊ ብሔረሰብ ዞን አመራሮችና የክልሉ አመራሮች በህገ ወጥ መንገድ ወርቅ የማውጣት ስራ እየሰሩ መሆናቸውን ገ የገለጹት እነዚህ የመረጃ ምንጮቻችን ሁለተኛ ዓላማቸውም የጉሙዝና ያገውን ህዝብ የማጋጨት ድብቅ አጀንዳላቸውም ተብሏል። ይህንን ተግባርም ከጃዊ ወረዳ ከሚንቀሳቀሰው ታጣቂ ቡድንና በየሁ ጓጉሳ ወረዳ ራሱን ወርቅ አባይ ብርጌድ ብሎ ከሚጠራው ቡድን ጋር ስምምነት እንዳላቸውም ገልጸዋል። እነዚህ የመረጃ ምንጮቻችን አሁን የአማራ ክልል መንግስትና የአዊ ዞን አመራሮች በአገው ህዝብ ላይ ከፍተኛ የሆነ ውድመትና የተፈጥሮ ሀብት ዝርፊያ እየፈጸሙ በመሆናቸው የፌዴራሉ መንግስት ለህዝቡ በአስቸኳይ ከለላና ጥበቃ እንዲያደርግልን እንዲሁም የዞን አመራሮች ላይ ምርመራ እንዲያደርግልን እንጠይቃለን ሲሉ የማታያገው ምድር ነዋሪዎች የመፍትሄ ሀሳባቸውን አቅርበዋል። በተመሳሳይ በዋግምራ ብሔረሰብ ዞንም እንደ አገዋዊ ዞን ከፍተኛ ጫና፣ አሰቃቂ ግድያዎች፣ ሙስናና በርካታ ግፎች እየደረሱበት መሆኑን በስፋት ይገለጻል። በሁለቱም ያገው ዞኖች በተለያዩ ጊዜያት ንጹሐን ሰዎች ተገድለዋል፣ ታስረዋል፣ እንዲሁም ተገርፈዋል። የተፈጥሮ ሀብት የባህልና የታሪክ ቅሚያ ዘረፋዎች እየተፈጸሙ መሆናቸውን ከብሔረሰብ ዞኖቹ ላገው ሚዲያ የደረሰው መረጃ በስፋት ያስረዳል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል የህግ ታራሚዎች የህክምና አገልግሎት እያገኙ አይደለም ሲል አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰመኮ በኦሮሚያ ክልል ባሉ የተለያዩ ማረሚያ ቤቶች አካሄድኩት ባለው የጥናትና የክትትል ስራ ከህክምና አገልግሎት ጋር በተያያዘ በርካታ የመብት ጥሰቶች መኖራቸውን አዲስ ማለዳ ገልጿል። በዚህም የኢትዮጵያ ሰብአዊ መብቶች ኮሚሽን ጅማ ቅርንጫፍ ጽፈት ቤት ኃላፊ በዳሳ ለሜሳ ኮሚሽኑ ማረሚያ ቤቶች ላይ ባካሄደው የዳስታ ጥናትና ክትትል ከፍተኛ የሆነ የህክምና አገልግሎት ችግር እንዳለ ለማወቅ ተችሏል ሲል አዲስ ማለዳ ገልጿል። ኮሚሽኑ በ31 ማረሚያ ቤቶች ላይ ባካሄደው ጥናት የህግ ታራሚዎች የህክምና አገልግሎት ጋር በተያያዘ ጉድለቶች እንዳሉና ከሰብዊ ከሰብአዊ መብቶች አያያዝ ጋር በተገናኘም ክፍተቶች መኖራቸውን አብራርተዋል። ስለሆነም በበርካታ ማረሚያ ቤቶች የላቦራቶሪ አገልግሎት እንደማይሰጥና ታራሚዎቹ ለቀላል ህመምን ቢሆን ወደ ሆስፒታል ሪፈር ተብለው እንደሚሄዱ ነው ያስታወቁት ብለዋል። ቀሪዎቹን ደግሞ የህመም ምልክታቸውን ብቻ በመጠየቅ ግምታዊ የሆኑ ህክምናዎች እንደሚሰጣቸውና ይህም ላልተፈለገ የጎንዮሽ ጉዳት እየዳረጋቸው መሆኑን ኃላፊው በአጽንኦት ገልጸዋል። እንዲሁም እንደ ወለጋና ጉጂ በመሳሰሉ የጸጥታ ችግር ባለባቸው አካባቢዎች በሪፈር እንዲታከሙ ቢጻፍላቸውም አካባቢው ሰላም ባለመሆኑ እንደ ልብ ተንቀሳቅሰው መታከም እንደማይችሉም ገልጸዋል። ለታራሚዎች የሚቀርቡ የምግብና ሌሎች አገልግሎቶች በበቂ ሁኔታ ለመቅረብ ሌላው ክፍተት ነው ያሉት ኃላፊው ይህም ሊሆን የቻለው ከኑሮ ውድነት ጋር ተያይዞ መሆኑን ጠቁመዋል። በአንዳንድ ማረሚያ ቤቶችም ኃይል የተቀላቀለበት እርምጃና ኢሰብአዊ አያያዝ በታራሚዎች ላይ እንደሚደርስ በአካሄድ ነው ጥናት አረጋግጠናል ብለዋል። በሌላ በኩል ለእስረኞች ከሚደረግ ይቅርታ ጋር ተያይዞ ሌሎች ክልሎች በዓመት ሁለት ጊዜ ለታራሚዎች ይቅርታ የሚያደርጉ ቢሆንም በኦሮሚያ ክልል በሚገኙ ማረሚያ ቤቶች ግን ታራሚዎች ይቅርታ ከተደረገላቸው ሁለት ዓመት መቆጠሩን ገልጸዋል። ክብራትና ክብራን፣ አሁን ደግሞ ወደ ባህር ማዶ መረጃ እናልፋለን። ኤለን መስክ ከትራምፕ አስተዳደር መልቀቃቸውን አስታወቁ። ኤለን መስክ በትራምፕ አስተዳደር በፌዴራል መንግስት ውስጥ ያለውን ወጪ ለመቀነስ ለወራት የፈጀውን ፕሮጀክት በኃላፊነት ከሰሩ በኋላ ስልጣናቸውን እንደሚለቁ አስታውቀዋል። ስለነበራቸው ቆይታ ትራምፕ ሰባትን ማመስገን እንደሚፈልጉም ገልጸዋል። ኤለን መስክ መሩት የነበረው ተቋም ተልዕኮም በመንግስት ውስጥ በተወሰነ የጊዜ ሂደት ብቻ የሚሰራ ሲሆን የመንግስት ቅልጥፍና መምሪያም ነው። ስማቸው ያልተገለጸ የነጩ ቤተ መንግስት ባለስልጣን ለሮይተርስ ዜና እውነት መሆኑን አረጋግጠዋል። ማስክ የትራምፕ አስተዳደርን የተቀላቀሉት በጥር ወር በፌዴራል በጀት ቢያንስ አንድ ትሪሊየን ዶላር እንደሚቀንስ ቃል በመግባት ነበር። ምንም እንኳን ማስኪንን ቢሉም በተቋሙ ድረገጽ ባለፉት ወራት ማሳካት የተቻለው 175 ቢሊዮን ዶላር ቁጠባ ወይም በአንድ የአሜሪካ ግብር ከፋይ 8896 ዶላር ብቻ ማሳካት መቻሉን ያሳያል። የማስክ መነሳት ለልዩ የመንግስት ሰራተኞች የ130 ቀናት ገደብ ጋር የተገጣጠመ ሲሆን ነጩ ቤተ መንግሥት የፌዴራል ወጪን ለመቀነስና መንግስትን መልሶ ለማዋቀር የሚደረገው ጥረት እንደሚቀጥልም ሮይተርስ ዘግቧል። እንደ ተንታኞቹ መረጃ ከሆነ የቢሊዮነሩ መስክና የትራምፕ ግንኙነት የቀነሰ ይመስላል። ማስክ በትራምፕ ፕሬዚዳንታዊ ምርጫ 30 ሚሊዮን ዶላር የሚጠጋ ገንዘብ ፈሰስ ማድረጋቸውም ይታወሳል። በሳምንቱ መጨረሻ ማስክ ስለ ትራምፕ ዋና ዋና የበጀት ቅነሳ ስጋታቸውን ሁሉም በአደባባይ ገልጸዋል። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።